ማለት ጋር ነኝ ውጭ ከህይወቴ። አለበለዚያ ግን አለቀሽ። ችግር የለብኝም አሳይሻለሁ። ማመጣው የሰሞኑ ቡጥቡጥ እንግዲህ እንደ ቀጠለ ይገኛል። እንደምታዩቸው ዛሬም እንግዲህ ነፂና ሩታ ተገናኝተው በሚያስገርም ሁኔታ እንግዲህ ካላነኩሽ ካላነኩሽ ውጪ፣ ከህይወቴ ውጪ ከህይወቴ። አንቺ በኋላ ሊመጣሽ በፊት ንመጣሽ አብርሽ የኔ ነው የኔ ነው በመባባል እንግዲህ በአንድ ወንድ ምክንያት እየወጡ እየወረዱ በጣም ብዙ ነገሮችን እያደረጉ ይገኛሉ። በጣም የሚያሳዝን ነገር ነው። ነፂ እንግዲህ አንቺ ነሽ ህይወቴ ውስጥ የገባሽው እንጂ እኔ ህይወትሽ ውስጥ አልገባሁም በማለት እንግዲህ ለሩታ ምላሽ እየሰጠቻት ትገኛለች። ሩታ ደግሞ ከላንዴና ለመጨረሻ ጊዜ ከአብርሽ ራቂ ከህይወታችን ውጭልን ነው እያለቻት የምትገኘው ና ይህንን ነገር ደግሞ እንደማታደርገው አብርሽ የእሷ እንደሆነ እየተናገረች ትገኛለች። ና አብርሽ የሆነ የፈራው ነገር የሆነ የሚያጣው ነገር ስላለ ነው እንጂ አንችን ፈልጎች አይደለም አንች ጋር የተቀመጠው እያለቻት ትገኛለች፣ ነፂ ማለት ነው። እንግዲህ በሩታ ና በነፂ መሀል ከባድ ከባድ ቡጥቡጥ ተነስቷል ማለት ነው። ሊደባደቡ ነበረ። አቤል እንደምንም ብሎ እንግዲህ ሁለቱን ሴቶች በዚህም በዚህኛውም ጆሮም በዚኛው ጆሮም እየጮሁበት እንግዲህ እየተንጣጡር ምናም ብለውበት ሸምግሎ እንግዲህ ሩታን ወደምትመጣ ወደመጣችበት እሷንም እንግዲህ እንድትሄድ አድርጓል አቤል። በነገራችን ላይ በስርዓት አብረው ቀርበው እንዲያወሩ ነበር የፈለገው፣ ግን ሩታን በጣም ኢሞሽናል ሆናለች፣ ነፂም ኢሞሽናል ሆናለች። በጣም አስቸጋሪ ሁኔታ፣ መደማመጥ የሚባል ነገር የለም እና ዛሬ በተወራው ዛሬ በተነጋገሩት ነፂና ሩታ በተነጋገሩት ንግግር እና ስለ ወደፊት ስለ አብርሽ እና ስለ ሩታ በደንብ አርጌ በደንብ ነጭ ነጯን አወራለሁ ማለት ነው። ሲጀመር መጀመሪያ ልናገር፣ ሩታ በጣም በቃ አንቺ ተናደሻል፣ አዝነሻል፣ ከፍቶሻል፣ ተጎድተሻል፣ ተበደለሻል። በቃ አንቺ ልክ በቃ እንደ ጅል ቤት ተቀምጠሽ እሱ አብርሽ የትም ከፈለገው ሴት ጋር ሄዶ ብሎ መና እየመጣ ነው የሚገኘው። እንረዳሻለን። ይሄ ይሄ ነገር ያማል፣ ያሳዘናል፣ ያስከፋል፣ ያበሳጫል። አዎ ተረድተንሻል ግን፣ በቃ በዛ ማለት ትዳሩን ማስከበር ያለበት ራሱን ማስከበር ያለበት እሱ ራሱ ራሱን አስከብሮ አንቺን ማስከበርም ያለበት አብርሽ እንጂ አንቺ አይደለሽም። ማለት ትዳሩ በትዳሩ እየተበጠበጠ ያለው ነገር እየመጣ ያለው በሱ ምክንያት ስለሆነ ይህንን ጉዳይ እሱ እንዲመጨረስ ያለበት አንቺ ነፂ ጋ እየሄድሽ አስር ጊዜ ነፂን እያገኘሽ ከህይወቴ ውጭልኝ፣ ከህይወቴ እንደዚህ በይ እንደዚህ ማለት የምታውቂው አብርሽን እንጂ ነፂን አይደለም። በቃ እኔ እናገራለሁ ምንም የሚበሉኝ ምንም ትዳሩን ማስከበር ያለበት አብርሽና አብርሽ ነው። እውነታውን መናገር ያለበት አብርሽና አብርሽ ነው። ነፂ እዚህ ጋር ምንም የሚያገባት ነገር የለም። በቃ ምርጫ ሰጠዋለች እኮ ወይ ሩታን ምረጥ ወይ እኔን ምረጥ ብለዋለች፣ አይደለ እች ልጅ እሱ አራት ነጥብ የሆነ አስተያየት ቢሰጣት ወይም ደግሞ ምንም ነገር ከዚህ በኋላ ከሷ ጋር ምንም አይነት ግንኙነት እንደማይፈልግ አስረግጦ ቢነግራት አስረግጬ ነው እነግር ይላል፣ ሞጣ ቃራ ነውና አስረግጦ ቢነግራት ድራሹ ጭራሽ ድርሽ አትልበትም፣ እንኳን አይደለም ቤቱ ድረስ እመጣለሁ ብላ ልትሞላቀቅ ይቅርና እንኳን አይደለም ትዳርን በቃ ፍታተውኝ ጋና እሷን ተዋት እያለች ልትናገር ይቅርና አፏን ልትከፍት ይቅርና። ማለት የእውነት ለመናገር ሩታን የተከበረችውን ማለት ነው ያስናቃት ያዋረዳት ዝቅ ያደረጋት አብርሽ ነው። በጭራሽ ነፂና ሩታ መነጋገር አይጠበቅባቸውም ነበር። ሩታ ያየችውን አይታለች። በቃ መጠየቅም ያለባት መታረቅም ካለባት መጣላትም መደባደብ መጨቃጨቅም በቃ ጥያቄ መጠየቅም ማንሳትም ካለባት አብርሽ ጋር እንጂ ከነፂ ጋር ምንም የሚወስዳት ነገር የለም። ግን አስቡት እዩ፣ ነፂና ሩታ ሲገናኙ ምን አይነት ነገሮች እየተፈጠሩ እንደሆነ። ነፂ በጣም በጣም እርግጠኛ የሆነችበት በጣም ብዙ ነገር አለ። አብርሽ አሁንም ወደ እሷ እንደሚሄድ እርግጠኛ ነች። እያለቻት ያለችው ምንድን ነው? እኔ ህይወቶች ውስጥ አልገባውም፣ መች ገባውኝ። አልገባውም እኮ አንቺ ነሽ ህይወቴ ውስጥ የገባሽ ውጪ፣ እያለቻት ነው ያለችው ሩታን። ያ ማለት ምንድን ነው? እኔ መጀመሪያው ነኝ አንቺ ደግሞ ቀጣይ የመጣሽ ነሽ። ስለዚህ አታስፈልጊም ነው እያለቻት የምትገኘው አራት ነጥብ። ፍላጎቷ ምንድን ነው? አብርሽን መውሰድ ከአብርሽ ጋር መሆን ነው። እሺ ሩታ ደግሞ እዚህ ጋር እሱ ባለጉዳዩ ወጡ ያልተከራከረውን መልስ ሰጧል። አዎ ያለውን ነገር ተናግሯል እውነት አለው ተረድተነዋል። ግን እዚህ ጋ አንቺ ነፂን ሂደሽ የማናገር መብት የለሽም፣ ወይም ደግሞ ከነፂ ጋር የመከራከር የመጨቃጨቅ፣ በዚህ ላይ በዚህ ልክ የመጫጫ መብት የለሽም፣ ወይም ደግሞ የለብሽም። በቃ ለምን ሩታ ራስሽን ዝቅ ታደርጊያለሽ? የእውነት አንቺ እንዲህ ባወራሽ ቁጥር እኮ ማለት ነው ያንቺ አፍ ነው የሚመዘ ነው የአንቺ ውስጥ ያለው ነገር ነው እየታየ ያለው እንጂ ነፂ ጋ ያለው ነገር አብረሽ ጋ ያለው በደል አይደለም እየታየ የሚገኘው አብረሽ ጋ የዋሸው ውሸት አይደለም እና ነፂን ማግኘትሽ በዚህ ልክ ከእሷ ጋር መከራከርሽ አሳይሻለሁ ምን እልሻለሁ ደፋሻለሁ እገልሻለሁ ማለት አይጠበቅብሽም እኮ በቃ ባልሽን መሰብሰብ ያለብሽ አንቺ ባልሽን መመለስ ያለብሽ አንቺ ትዳሩን ማስከበር ያለበት እሱ ራሱን ማክበር ያለበት እሱ አንቺን ማስከበር ያለበት እሱ ነበረ ግን አሁን አሁን ላይ እግዚአብሔርን እውነቱን አውሪን ካላችሁኝ ወደ ነፂ ወደ ነፂ ነው እያደላ የሚገኘው የእውነት በዚህ ሰዓት እኔ የሚያሳዝነኝ የሚያሳዝነኝ ነገር አንደኛ፣ ያ ሁሉ መከራ የለፉበት ፍቅር የለፉበት ትዳር እንዲህ ሲሆን በቃ እንዲቅጡን ሲያጣ ሁለተኛ ነገር ደግሞ ማለት የት ደርሳሉ የተባሉ ልጆች በዚህ ልክ እንዲወርደው እንዲበቃ በጣም በትንንሽ በጠቃቀል ነገሮች አድገው በጣም ትልልቅ ሰፊ ሆኖ በቃ ትዳራቸውን እስከ መፈላለስ ሲያደርስ በጣም አዝኛለሁ። ሁለተኛው ነገር ሩታ ነፍሰ ጡር ናት። በጣም እንክብካቤ የሚያስፈልጋት ለልጇም ለሷም፣ በጣም ክትትል ትኩረት የሚሰጥባት ጊዜ ላይ ሆኖ እያለ ባላየችው ነገር ባልሰማችው ነገር ባልኖረችው በቃ በጣም በቃ በምንም በማታውቀው ነገር ሩታ በጣም እየጮሆች ነው ያለችው፣ እየተናደደች ነው ያለችው፣ መጥፎ ጊዜ እያሳለፈች ነው የምትገኘው ና አብርሽ ይህን ይህን ነገር ማስተካከል ካልቻለ ሩታ ብቻዋን ምንም ከዛም እዚህም ጋር ከመጣው ጋር ተጣልታ ባለፈው ታስታውሳላችሁ ከፍቅር ጋር እንዴት እንደተጣሉ እንዴት ምን አይነት ችግር ውስጥ እንደነበሩ ታውቃላችሁ። አሁን ደግሞ ከነፂ ጋር ችግር እየተፈጠረ ነው ያለው። በዚህ ልክ እሱ በግ ነው ወይ ተጎትቶ ሂዶ ነፂ እንዲወድሃለሁ ስትለው ወደ ነፂ አንድ ወድሃለሁ ስትይ ወደሱ ወደሱ ወደ የሚለው ነገር እሱ ምንድን ነው አብርሽ ማለት ነው። ልሰድበው ፈልጌ አይደለም፣ እሱ መሳደብም አልችልም። በቃ ስለምወደው ጨክኜ፣ አንተ ባለጌ ውሻን ማስመሳይ ነህ ምናምን፣ ሌባና ጭበርባሪ ነህ ብዬ እንደ ሌሎቹ ሙልጭ አርጌ መሳደብ እችል ነበር፣ ክብረ ቢስ፣ ክብር የሌለ ብዬ ብዙ ነገሮችን ማለት ብዙ ማወራው ነገር ነበረ። ግን አብርሽ በጣም እወደዋለሁ፣ በጣም አከብረዋለሁ። ወደ ራሱ እንዲመለስ ትዳሩን ህይወቱን አክብሮ እንዲኖር አለ አይደል ደስተኛ እንዲሆን ነው የምፈልገው። በቃ ባጭሩ ሩታን እንዲክሳት ሩታን በቃ እኔ አላውቅም። በቃ ወደ ራሱ እንዲመለስ ነው፣ ትዳሩን ህይወቱን አክብሮ እንዲኖር ነው። ነፂን የመረጠ ወደ መነጽ በቃ ያደላ ይመስለኛል በአሁኑ ሰዓት። እንደው በስክሪ ተናገር እውነታውን አውጪ ካላችሁ ማለት ነው የእውነት ለመናገር በቃ ነፂ ጋር እያደላ ነው የሚገኘው። ሩታ እኮ ማለት ነው እች ልጅ ብዙ ነገሮችን ሸፍና ብዙ ነገሮችን አስተካክላ ወደዚህ የመጣች ሴት ናታ። ዛሬ ላይ ግን በትናንት ማንነት በተባለ ባልተዘጋ ዶሴ ማንም ሴት እየመጣች ሩታን የምትበጠብጥ ምትረብሽ ከሆነ አብርሽ የማይከላከልላት የማይደግፋት የማያበረታታት ካልሆነ ምንም ጥቅም የለውም። ትዳር አንድ ሰው ብቻ አይደለም የሆነቴ ነው ፍቅር የአንድ ሰው ብቻ አይደለም። እና አብርሽ በዚህ ሰዓት እኔ ከአብርሽ ራስ አልወርድ። በቃ ጥፋተኛው እሱ ነው። በቃ ማስተካከል ያለበት እሱ ነው። ሩታም ደግሞ ዛሬ በጣም ትልቅ ጥፋት ነው ያጠፋሽው ከእሷ ጋር እኩል እምትካፈችው ከእሷ ጋር እኩል በቃ ምታወሪ ምን ምን፣ ልታረግልሽ ነው ምን ልጠቅምሽ ነው? ኦልሬዲ ኮ ትዳርሽን በርግጥ ትዳርሽን ማስጠበቅሽ በቃ አልቅሰሽ በቃ ቤትሽ ውስጥ እንዲማገጥብኝ እንደዚህ ያደረገብኝ በቃ እኔን ትቶኝ ሄደ፣ ከእሷ ጋር ሆነ፣ ከእሷ ጋር አወራ፣ ተታቃቀፈ፣ ተሳሳመ ምናምን ብለሽ አንገትሽን አለ መድፋትሽ ቤትሽ አለ መቀመጥሽ በጣም አደንቅሻለሁ። በጣም ጀግናነሽ በጣም ጎበዝነሽ ሰውን አትነኪም፣ ከነኩሽ ደግሞ ማንንም በቃ አትሰሚም። ጥሩ ነው ለተዳረሽ በቃ ጠበቃ መቆመች መቆምሽ ለተዳረሽ መቆመች ጥሩ ነገር ነው። ግን ደግሞ ሩታዬ ከመጡ ከሄዱ ሴቶች ጋር እኩል አውረተሽ አትዘልቂውም። አብርሽ መሰብሰብ አለበት አብርሽ ለትዳሩ ማሰብ አለበት አብርሽ ትዳሩን ማስከበር አለበት ብዬ ባራት ነጥብ ነው የምዘጋው። ከተሳሳትኩኝ አርሙኝ። ነፂን አንድ ነቅ አንድ ቃል መናገር አልፈልግሽም። ህይወቴ፣ ትዳሬ፣ ኑሮዬ፣ ፍቅሬ ሩታና ሩታ ናት። አንቺ ያለፍሽ ታሪኬ ነሽ፣ ትናንትና ነሽ። ትናንትና ደግሞ ምንም አይጠቅምም። ነገዬንና ዛሬን እየኖርኩ ለነገ አቅዳለሁ ብሎ አራት ነጥብ ቢሰጣት ማለት ነው። የፈለገ ነገር ትሁን ለምን እራሷን ሲጣርጋት ትሞት ምን አገባው? የምሬን ነው አሁን ለዚች የሚያዝና ልዛች ከዛስ እሱ በመሀል ቤት ተጨነቅኩ ተወጠርኩ ተወጣጠርኩ ህይወት ከበደኝ አስቸገረኝ እንደዚህ ሆንኩ ተጨናንኩ ኧረ በእናትህ አንድ መወሰን ካቃተ ህይወት ሁለት ምርጫ የላትም አንድና አንድ ምርጫ ነው ያላት ሁለት አላት አንዱን ብቻ እንድትመርጥ ነው የምታስገደድ በቃ እንጂ ሁለት ተናግረል ሁሌ እንደምለው ነው አንድ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ልትወጣት ትችላለ፣ ለጊዜው አልኩት። ግን አወዳደቀ ይካፋል ብዬ ተናግሬ ያለሁ በአራት ነጥብ። ይሄ አባባል ምን ማለት እንደሆነ የገባው ገብቶታል። እና ሩታ፣ በየጊዜው እየሄድሽ ነፂን ማስፈራራት፣ መናገር፣ መቆጣት፣ ማበሳጨት ምናምን አይጠበቅብሽም። ነፍሰ ጡርነሽ ራሽን አክብሪ፣ ተከብረሽ ትዳርሽን አክብረሽ ቁጭ በይ። በትዳርሽ አትደራደሪ። ከቤት ከቤትሽ፣ ከየትም ከየትም ነቅነቅ ማለት የለም። ቤትሽ ቁጭ ብለሽ ትዳርሽን ጠብቂ። ባልሽን ማናገር ያለብሽን ነገር አናግሪው። መወሰን ያለበትን ነገር ይወስን፣ ወይ አንቺን ይምረጥ፣ ወይ ነፂን ይመርጦ ብን ብሎ መሄድ ይችላል። ከዛ ውጭ ግን በየጊዜው አበበች መጣች ፈለቀች መጣች ዘለቀች ሄደች ምናምን፣ አንቺ በዚህ ልክ መጨናነቅ መ መጫጫህ የለብሽም። በቃ በቃ ገላችኋለሁ ገላችኋለሁ በቃ በትዳሬ በህይወቴ ምናምን ከህይወታችን ውጭ አብርሽ አይፈልግሽም። ኧረ በእናትሽ እሱማ ይነግራት እሱ ከነገራት በቂ አይደለም እንዴ? ሩታዬ አንቺ እኮ ምን ነገር አይጠበቅብሽም። ሲጀመር አውቆ የተኛን ቢቀሰቀሱት አይሰማም። እች ልጅ እኮ ሆን ብላ ይመጣልሽ። እችና ግን ከአንቺ ጋር ችግር ያለባት አይመስለኝም በአራት ነጥብ ስነግርሽ ነፂ፣ በአንቺ ጋር ምንም አይነት ችግር የለባትም፣ ወይም ደግሞ አንቺን ምንም ለማድረግ አታስብም አትፈልግም። አብርሽን ግን ጎድቷታል። ያ ሁሉ ቃል ገብቶላት ያ ሁሉ ህይወቷን እንዲንሆናል እንዲናደርጋለን እንዲተሰርተን ተለውጠን እንዲ ቤት ይዘን ትዳር መስርተን ልጆች ወልደን ብሎ ብዙ ህልም አስይዟታል። እቺ ልጅ ብዙ ህልሞች ነበሯት። ያ ህልም ሁሉ እንዳልነበር ብትንትን ብሎ ሲጠፋ አስቢው፣ እንደጉም እንደጉም ሲተንባት ብዙ የምታስበው ጭንቅላቱ አእምሮ ውስጥ የተቀመጠ ብዙ መከራዎች አሉ። ያን ነገር በምንድ ነው የምታስበው? አብርሽን ወደ ራሷ አርጋ ወደ ራሷ አወስደው አብርሽን መበቀል ነው በቃ አራት ነጥብ ነግራችኋለሁ። ሌላ ምንም አዲስ ነገር የለም። ነፂ የመጣችበት ዋነኛና ዋነኛ ምክንያት አብርሽን ፈልገውከሮታ ከሮታ ጋር ምንም ችግር የለባት፣ አይተዋወቁም ሲጀመር ወይም ደግሞ ምንም ልትጎዳት አትችልም። እንደ ሰው ታስባለች። ነፂ ይህን ያህል ራስ ወዳድ ነች ብዬ አላስብም። ምናልባት ራስ ወዳድ ከሆነች የሆነ ቀንታ ምናምን ሊሆን ይችላል። በሩታ ግን ይሄ የቅናት አይደለም። የቅናት ሳይሆን ከሩታ ጋር ብዙ ችግር የለባትም። ችግሯ ከአብርሽ እና ከአብርሽ ጋር ነው። እሱንም ወደ እሷ ወስዳ እርግጠኛው የምነግራችሁ ነገር አብርሽ በጣም ወላዋይ ሆኗል። የሚወስነው ነገር ግራ ገብቶታል። እንደተጨናነቀ ረደዋለሁ። በጣም ግራ እንደገባው ረደዋለሁ። ግን መወሰን ካልቻለ ነገ ከነገ ወዲያም ይጎዳል። ትዳሩም ይፈርሳል። የእሱም ጨለማ ህይወት ነው የሚጠብቀው። ምንም የማያደግም። ለምን መሰላችሁ ነፂን በአራት ነጥብ የማይሸኝ ከሆነ የእውነቴ ነው እንዲህ ፍፍፍፍፍ የሚልላት ለምን እንደሆነ አልገባኝም። እኔ እኮ ለምንድን ነው በዚህ ልክ የፈራት? ለምንድን ነው ይሄን ያህል የያዘችበት ምስጢር ምንድን ነው? ነፂ ደግሞ ምንድን ነው ያለችው ስትል የሰማዋቴ አብርሽ እኮ ከአንቺ ጋር የሆነው የሆነ ማጣት የማይፈልገው ነገር ስላለ ነው እንጂ አይፈልግሽም አይነት ነገር ነበር ስትላት የነበረው። ይሄ ነገር ምን ሊሆን ይችላል? እኔ አሁን ስለ ነፂ ማውራት አልችልም። በአጭሩ አላማው ምንድን ነው ኢላማው ምንድን ነው የሚለውን ነገር በደንብ ተረድተናል። ባለጌ ሴት ናት። የራሷን ጥቅም ለማስቀደም ራሷ የራሷን ፍላጎት ለማሟላት ለማሳካት እንግዲህ ሩታን መጠቀሚያ እያደረገች ትገኛለች ማለት ነው። ከአብርሽ ጋር ያለውን ችግር እንግዲህ ወደ ሩታ ተስፋፍቶ መጦ ሩታንም እየጎዳት እየነካት ይገኛል። ይህንን አለማሰቧ በትዳር ውስጥ ገብታ እንደዚህ እንደ ሰይጣን ማብካቷ መመጋገሯ ምናምን በጣም በጣም በቃ አስቀያሚ ሰው እንደሆነች በጣም ራስ ወዳድ እንደሆነች ስለራሷ ብቻ እንደምታስብ አይቻለኝ፣ እና አስቸጋሪ ነው። ግን ሩታ ትዳርሽን ጠብቂ፣ ሰብስቢ፣ ስለ ትዳርሽ ጠበቃ ቆሚ፣ ስለ ፍቅርሽ ፍቅርሽን ለማዳን እስከ ታች ካላይ ብዙ ዋጋ ከፍለሽ አድኛ፣ አትርፊ። ግን ደግሞ አብርሽ ካላገዘሽ ያንቺ ልፋት ከንቱ ነው የሚሆነው ማለት ነው አንቺ እስከ ሚባለው በላይ እስከ ጥግ ድረስ ማለት ነው እስከ ጥግ ድረስ ዋጋ ከፍለሽ ይህንን ፍቅር እዚያ ድረሰሽ አላ አብርሽ እዚህ ላይ ደርሶ የማያግዝሽ ከሆነ የሆነ ችግር በመጣ ጊዜ ጥሎ እየሄደ አንቺን አጋፍጦሽ የሚተውሽ ከሆነ ምን ያደርግልሻል? በዚህ ልክ በቃ እረፊ፣ ተየው፣ በቃ ቤትሽ ቁጭ በይ፣ የሚሆነውን ነገር እይዝም ብለሽ በምን አይነት መንገድ። በጣም ሩታ፣ አሁን ላይ ደግሞ በጣም ስሜታዊ እየሆንሽ ነው የምትገኙ። አንዳንዴ ከማዳመጥም እኮ ብዙ ስታወሪ፣ ብዙ ነገር ነው የሚያመልጥሽ። በቃ የእውነቴን ነው ብዙ ስታዳምጪ ግን ብዙ ነገሮችን ትሰበስቤ ትሰበስቤና አንድ ቃል ከተናገርሽ ያነ ያንቺ ይሰማል፣ ጎልቶ ይታያል። አሁን አንቺ ብዙ ነገር ተወሪያለሽ። አንዱን ማይያዝልሽም አንዱንም አሰሚው አብርሽንም ልትሰሚያ ፈቃደኛ አይደለሽም። ነፂን እስኪ ነፂን ራሱ ብትሰሚያት ብዙ ምትነግርሽ ሚስጥር ነበርኩ። እና አሁንም እየዛተሽ ነው የምትገኘው። ማንም ሰው ቢመጣ ማንም የሆነ እንደዚህ ያደርጓል ወዳል ይሄ ነገር ለካንቺ አይጠበቅ ምሮታ የእውነት ራስሽን አስከበረሽ ትዳርሽን ህይወቴን ብለሽ መቀመጥ ነው ያለብሽ። አብርሽ የሚያደርገውን ነገር ያድርግ፣ በስርዓት አውሪው። ትዳርሽን ትዳርሽን ፍቅርሽን ማጣት መበተን የማትፈልጊ ከሆነ በስርዓት አብርሽን አውሪው። አዳምጮ የሚወስነውን በቃ ለሱ የቤት ስራ ሰጪው እንጂ፣ በዚህ ልክ ነፂን ሄደሽም የመናገር መብት የለሽም። ምክንያቱም እሱ ተቀበላት እኮ፣ ስቆ ተቀበላት። አላየሹም እንዴ እንዴት እንዳቀፋት? እንዴት በቃ ወደ ድሮ መልሷት። ድሮ እኮ እንደዚህ ምናም ብሎ ሲያወራት አላየሹም? ምን ታደርግች ሴት? እስኪ አስቢ ሩታ። አንቺ ከአብርሽ ጋር ተለያይተሽ ከሌላ ሰው ጋር ሆነሽ እያለ አይነት ነገር እስኪ ብለሽ ራስሽን እዛ እሷ ቦታ ሆነሽ አስቢው። ተስፋ የሰጣት እኮ እሱ ነው፣ የሚያወራት እኮ እሱ ነው፣ ቦታ የሰጣት እኮ እሱ ነው፣ ጊዜውን እኮ የሰጣት እሱ ነው። መጠየቅ ያለብሽ እሱን ነው እንጂ እሷን አደለም። ምን ታደርግ ኮስተር ያለፊት ቢያሳያት እንደላይሽ ቢላት ማለት ነው አንድ ቀን በቃ ረዳት አገዛት በቃ ልትጎዳ ነው ብሎ በሁለተኛው በሶስተኛው ቀን አርፋ ምትቀመጥ ከሆነ የራሷ ጉዳይ። አላያችሁም እንደ ሮዚ ብሩክን? ካፈቅረዋለሁ፣ ወዱዋለሁ፣ ሞታለሁ፣ እሱን ተከትዬ ዱባይ ይገባለሁ፣ ጣሊያን ይገባለሁ፣ ቡታጅራ ሄዳለሁ ስትል፣ ከዛ ለምኗት ለምኗት፣ በቃ እኔ ከዚህ በኋላ ሀላፊነቴን ተወጥቻለሁ፣ የፈለገ ነገር ብታደርግ እኔ ተጠያቂ አይደለም ብሎ አራት ነጥብ ዘግቶ ጸጥ ሲል አርፋ ቁጭ አለችው። አያችሁ፣ ራሴን አጠፋለሁ፣ መድሃኒት ተጠጣለሁ፣ ሞታለሁ፣ ምናምን ብላ እንዴት ነው ብሩክን ስታስጨንቅ የነበረው። እች ልጅም አውቃ ነው ካጠፋች ድብነት እንታርግ፣ እንደውም እረፍት ግልግል። በሰው ትዳር የሚገባ ሰው ይቅር ሌላ ሰው ሞትን አልመኝም፣ ግን በቃ ነፂ ከእነሱ ህይወት ባጭሩ መውጣት አለባት በባሌም በቦሌም ብላ ማለት ነው። እና ሁሌ ደግሞ ትዳራችሁን ህይወታችሁን እንደው እስኪ ከካሜራ ጀርባ ምን አይነት ይሆን ብዬ እንደ በቃ ማየት ተመኘው። በቃ ብዙ ነገሮችን አውሮ እስኪ በውስጥ በቃ በውስጥ ማውራት ያ ረሚዲያው ሲያስጠላ ወይ በስማምን የማቀለሻለሸኝ በእውነት ነው የምላችሁ። ደግሞ እጨነቃለሁ ወይ እነዚህ ልጆች መቼ ነው ሰላም የሆነት ብዬ ደግሞ አስባለሁ ስለነሱ በጣም አስቸጋሪ ነገር ነው። እና ነፂ ደግሞ በስማ አቤት ሩታን እንዴት እንደናቀቻት ምንም አታመጭም ማለች እኮ በቃ እሷ አልፈራትም ማለች። ለነገሩ በጉልበት ሁለታችሁም፣ ግን ሩታ ከመጣባት ማንንም አትሰማም። አብርሽን ራሱ በጥፊ ቀኙን ግራ ነው ያረገችለት። ወይኔ የሆነ ነድድ ሳት ነው ያረገችው። ፉም ነው ያስመሰለችው። ፊቱን ራሱ ይሄን ጥቁሩን ፊቱን ወደ ቀይ ነው የቀየረችው እና ድብድብ እኔ በዶድ ላላም ነው በቃ፣ በድብድብ በቃ እንዴ፣ ስርዓት ያዙ በቃ። ለኛም የምታስተምሩት የምታስተላልፉትን ነገር እያያችሁ እያወቃችሁ የምትሉና። ሩታ የማይመጥንሽ ቦታ ላይ አትገኝ። የማይመጥ ማትመጥንሽ ሰው ናታ። እሷ ራሷን ድፍን አርጋ ጭንቅላቷን ሁሉ ዝግት አድርጋ በአንድ መስመር የምታስብ ሴት ናት። አብርሽ ይሆናል ነገ ገና ተስፎ ገና ዘንቦታ ተባርቆ ምንድን ነው ተተኩሶ ምና መጡ አረበናትሽ ይኸውልሽ አብርሽን የመሰለ ሰው ይኸውልሽ፣ ከፈለግሽ አብርሽን ከፈለግሽ እሱን ቁጭ ብለሽ እያየሽ በጭቃ ጠፍጥበሽ ስሪና ከሱ ጋር መሆን ትችያለሽ። አብርሽ የሚመስል ሰው ስሪና፣ ወይ አሻንጉሊ ታምጪ። ሌላ ምንም በቃ የሩታና የሩታ ነው አብርሽ። እና አብርሽ ደግሞ የጊዜ ጉዳይ ነው እንጂ ዝም ቢልም ዝምታ ቢያበዛም፣ ግን ደግሞ ነገራቶችን አስተካክሎ ወደ ራሱ እንደሚመለስ ባለሙሉ ተስፋ ነኝ። ሩታም ተረጋጊ፣ በራስሽ መወሰን ነገሮችን ለማድረግ ነፂንም ከዚህ በኋላ ማግኘት አይጠበቅብሽም እና ይህንን ነው ልል የምችለው። ብቻ አስቸጋሪ ነው። እስኪ እናንተ ሀሳብ አስተያየት አስቀምጡ። ሩታ ነፂን ማግኘቷ ተገቢ ነው ብላችሁ ታስባላችሁ? ከነፂ ጋር ማውራቷ ጥቅም አለው ብላችሁ ታስባላችሁ? ወይስ አረ ጥቅም የለውም በቃ ማስተካከል ያለበት ትዳሩ ማስከበር ያለበት አብርሽ ነው ብላችሁ ታስባላችሁ? ነፂ ወደ ሀገሯ መሸኘት አለባት፣ ባትሸኝም አዲስ አበባ ብትሆንም ባትሆንም አብርሽ እና ሩታ ተስማሙ ተነጋግሮ ችግሮቻቸው ፈተው መቀመጥ አለባቸው ነው ብላችሁ ምታስቡት? ወይስ ምንድን ነው? እስኪ በኮሜንት ሀሳብ አስተያየታችሁን አስቀምጡ። ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ አመሰግናለሁኝ።